ሰላም ጤና ይስጥልኝ ተመልካቾቻችን። የሳምንት የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥ ና የባህር ማዶ ስፖርት የመረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ እስከ ፕሮግራም ፍጻሜ እልካን ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግ ይሆናል። ተመልካቾቻችን፣ የኢትዮጵያ ፕሪሚየር ሊግ የሰላሳ ሁለተኛ ሳምንት ጨዋታዎች በአዳማ ሳይንስ ና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመካሄድ ላይ ይገኛሉ። የተለያዩ ውጤቶችም ተመዝግበዋል። በመጀመሪያ ሁለት ቀናት በተደረጉ ጨዋታዎች ግንቦት ያ ሁለት ጨዋታዎች ተደርገው ነበረ። በዚህ ሁለት የሊጉ መሪ ኢትዮጵያ መድን ከሲዳማ ቡና ያደረጉት ጨዋታ በኢትዮጵያ መድን ሶስት ለዜሮ አሸናፊነት ተጠናቋል። የአማካይ ተጫዋች ወገን ይገዛኝ፣ አጥቂው አቡበከር ሳኒ ና ለሲዳማ ቡና ተከላካይ ብርሃኑ በቀለ በራሱ ግብ ላይ ለኢትዮጵያ መድን የማሸነፊያ ግቦቹን አስቆጥሯል። ውጤቱን ተከትሎ ኢትዮጵያ መድን በስልሳ ሶስት ነጥብ መሪነቱን አጠናክሯል። በሊጉም አስራ ዘጠነኛ ድሉን አሳክቷል። በኢትዮጵያ ፕሪሚየር ሊግ በርካታ እድሎችን ያስመዘገበ ቡድኑ ኢትዮጵያ መድን በሊጉም አምስት ሽንፈቶችን ብቻ ያስተናገደ ቡድን ነው። በጠንካራ እንቅስቃሴ ላይ የሚገኝ ቡድን ነው። በዋንጫ ፍክክር ውስጥ ወሳኝ ሶስት ነጥብ አግኝቷል። ከሰላሳ አንደኛ ሳምንት ከተከታዩ ኢትዮጵያ ቡና የደረሰበትን ሽንፈት ተከትሎ እንግዲህ ወደ ማሸነፍ መንገድ ተመልሷል። ወሳኝ ሶስት ነጥብ አግኝቷል ማለት ነው። በእለቱ በተደረገው ሌላኛው ጨዋታ አርባምንጭ ከተማ ባህርዳር ከተማን ሁለት ለዜሮ በሆነ ውጤት አሸንፏል። አጥቂው ሀመድ ሁሴን በጨዋታና በፍጹም ቅጣት ምት ግቦቹን ከመረብ ላይ ያሳርፏል። ውጤቱን ተከትሎ አርባ ምንጭ ከተማ ከስምንት ጨዋታዎች በኋላ እንግዲህ ወደ አሸናፊነት ተመልሷል ማለት ነው። ባህር ዳር ከተማ በተከታታይ በሰላሳ አንደኛ ሳምንትም በሰላሳ ሁለተኛ ሳምንትም ሽንፈት አስተናግዷል ማለት ነው። ሀሙስ ሶስት ጨዋታዎች ተደርጓል። ረፋድ ላይ በተደረገው ጨዋታ አዳማ ከተማ አድየ ሳና አንድ ለዜሮ አሸንፏል። የአድየ ሳናው ተከላካይ በረከተ ወልዲያንስ በሰላሳ ስድስተኛው ደቂቃ በራሱ ግብ ላይ ያስቆጠራት ግብ አዳማ ከተማን አሸናፊ አድርጓል። አዳማ ውጤቱን ተከትሎ በሊጉ ተከታታይ ድሉን ማስመዝገብ ችሏል። በሰላሳ አንደኛ ሳምንት ኢትዮጵያ ንግድ ባንክን ሁለት ለዜሮ በነቢል ኑሪ ሁለት ግቦች ማሸነፉ የሚታወስ ነው። በ በሰላሳ ሁለተኛ ሳምንት ማሸነፍ ችሏል። ከወራጅ ቀጠና ቢወጣም በሰላሳ ሁለት ነጥብ አስራስድስተኛ ደረጃ ላይ ይገኛል ማለት ነው። ላለመውረድ በሚደረገው ፉክክር ውስጥ እንግዲህ ወሳኝ ሶስት ነጥብ አግኝቷል ማለት ነው። አዳማ ከተማ በዚህ ሁለት ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ቡና፣ ወላይታ ዲቻ ከኢትዮ ኤሌክትሪክ ጨዋታቸውን አድርጓል። ዛሬ አርብ ሁለት ጨዋታዎች ይደረጋሉ። ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ከቀኑ ዘጠኝ ሰዓት፣ ስኩል ሽሬ ከቅዱስ ጊዮርጊስ ከቀኑ ዘጠኝ ሰዓት፣ ከምሽቱ አስራ ሁለት ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። ነገ ቅዳሜ ማለት ነው የሰላሳ ሁለተኛ ሳምንት መርሃ ግብሮች ይጠናቀቃሉ። በዚህ ሁለት መቻል ከዋሳ ከተማ ቀኑ ዘጠኝ ሰዓት የሚያደርጉት ጨዋታ ተጠባቂ ነው ማለት ነው። መቀሌ ሰባ እንደርታ ከፋሲል ከነማ ምሽት አስራ ሁለት ሰዓት ላይ የሚያደርጉት ጨዋታ የሰላሳ ሁለተኛ ሳምንት የማሳረጊያ መርሃ ግብር ይሆናል ማለት ነው። የሰላሳ ሶስተኛ ሳምንት መርሃ ግብር ከሰኞ ግንቦት ሀያ አምስት ቀን ሁለት ሺ አስራ ሰባት ዓመተ ምህረት አንስቶ በአዳማ ሳይንስና ቴክኖሎጂ ዩኒቨርስቲ ስቴዲየም መካሄዱ እንደሚቀጥል የፕሪሚየር ሊጉ አክሲዮን ማህበር ለኢዜአ ስፖርት ባደረሰው መረጃ አስታውቃል ማለት ነው ፕሪሚየር ሊጉን የተመለከቱ መረጃዎችን በቀጣይ ፕሮግራሞች ይዘን የምንቀርብና ሌላው ከሀገር ውስጥ የምንመለከተው የሴቶች እግር ኳስን ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግ እንግዲህ ሁለት ሺ አስራ ሰባት የውድድር ዓመት በኢትዮጵያ ንግድ ባንክ አሸናፊነት መጠናቀቁ የሚታወስ ነው። የሁለት ሺ አስራ ስምንት የውድድር ዓመት በሁለት ሺ አስራ ስምንት ይጀመራል ተብሎ ሲጠበቅ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሁለት ሺ አስራ አምስት ነሐሴ ላይ በሁለት ሺ አስራ ሰባት ነሐሴ ላይ እንደሚጀመር ይፋ አድርጓል ማለት ይህም የሆነበት ምክንያት የኢትዮጵያ ብሔራዊ ቡድን ሴቶች ብሔራዊ ቡድን በነሐሴ ወር በሚያደርገው የአፍሪካ ዋንጫ ማጣሪያና በሱም የሚያደርገውን ዝግጅት ተከትሎ ፕሪሚየር ሊጉ ውድድር እንግዲህ ነሐሴ ላይ እንዲጀመር ከነሐሴ ሁለት ጀምሮ እንደሚከናወን እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የውድድሩ ቦታና ሌሎች መረጃዎች በቀጣይ እንደሚገለጹም ነው እንግዲህ ፌዴሬሽኑ ያወጣው መረጃ የሚያመለክተው። ሌላኛው የምንመለከተው የሀገር ውስጥ መረጃ እንግዲህ በድሬዳዋ እየተካሄደ ያለው አስራ ሶስተኛው የኢትዮጵያ ከአመት በታች እና አራተኛው ከአስራ ስምንት አመት በታች የአለም የኢትዮጵያ አትሌቲክስ ሻምፒዮና ነው። በዚህ ውድድር ላይ እንግዲህ ከአንድ ሺህ በላይ ስፖርተኞች ከክልሎች ከከተማ አስተዳደሮች ከአትሌቲክስ ማሰልጠኛ ማዕከላት ና ከተለያዩ ተቋማት የተውጣጡ ቡድኖች አትሌቶች እየተሳተፉ ይገኛሉ ማለት ነው። የዚህ ውድድር ዋና አላማ በናይጄሪያ በሐምሌ ወር የሚደረገው የአፍሪካ ከ አስራ ስምንት አመት በታች ና ከሀያ አመት በታች ሻምፒዮና ላይ ኢትዮጵያን ወክለው የሚሳተፉ አትሌቶችን ማበረጥ ነው። ከዛ ውጪ ለታዳጊና ና ወጣት አትሌቶች የውድድር አማራጭን በመፍጠርና ና ተተኪ አትሌቶችንም በማፍራት ረገድ እንግዲህ የራሱ አስተዋጽኦ አለው ማለት ነው። እንግዲህ ይሄ ውድድር የፊታችን እሑድ ግንቦት አራት የሚጠናቀቅ ይሆናል ማለት ነው። በጣም ጠንካራ ፉክር በተለያዩ ርቀቶች የተደረገ ይገኛል። በሶስት ሺህ ሜትር መሰናክል ሴቶች፣ በሶስት ሺህ መሰናክል ወንዶች፣ በተለያዩ ውድሮች ላይ የተለያዩ ውጤቶች ተመዝግበዋል። የተለያዩ ጠንካራ ፉክክሮች በሁለቱም ፆታች የደረጉ ባሉ የመምና ና እንግዲህ የሜዳ ተግባራት ውድሮች ላይ ጠንካራ ፉክክር እየተደረገ ይገኛል። የዚህንም ውጤት ማጠቃለያ እንግዲህ በቀጣይ ፕሮግራም የምንመለስበት ይሆናል ማለት ነው። እንግዲህ አድማኝ ተመልካቾቻችን ከሀገር ውስጥ የነበሩ ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ ባለ ወደ ውጭ ስፖርታዊ መረጃዎችን እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን፣ ከውጭ የምንመለከተው መለከተው እንግዲህ ነገ በአውሮፓ ሻምፒዮንስ ሊግ ፒኤስጂ እና ኢንተር ሚላን የሚያደርጉትን ተጠባቂ የፍጻሜ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ይሆናል። እንግዲህ ከዛ በፊት እንግዲህ በሮብለት የዩኤፋ ኮንፈረንስ ሊግ የፍጻሜ ጨዋታ በፖላንድ ሮክላፍ ስቴዲየም ተደርጎ ነበረ። በዚህም የለንደኑ ክለብ ቼልሲ የስፔኑ ሪያል ቤቲስን አራት ለአንድ በሆነ ሰፊ የግብ ልዩነት አሸንፏል። ይዛዙሊ በመጀመሪያው አጋማሽ ዘጠነኛው ደቂቃ ላይ ያስቆጠራት ግብ እንግዲህ ሪያል ቤቲስን መሪ አድርጋ ነበረ። ለዚህም ግብ መቆጠር በዘንድሮ ውድድር አመት ድንቅ ብቃት እያሳየ የሚገኙ ቀድሞ ሪያል ማድሪድ አማካኝ ተጫዋች ኢስኮ አስተዋጽኦ ትልቅ የሚባል ነበረ። ሪያል ቤትስ በመጀመሪያው አጋማሽ ጠንካራ እንቅስቃሴ አድርጎ ነበር። በሁለተኛው አጋማሽ የጣሊያኗ አሰልጣኝ ዞ ማሬስካ እንግዲህ በተጫዋቾች ላይ የለወጡት ለውጥና የታክቲክ ለውጥ ፍሬ አፍርቶ እንግዲህ ቼልሲ አራት ግቦችን ከእረፍት መልስ በማስቆጠር እንግዲህ አራት ለአንድ በማሸነፍ ዩኤፋ ኮንፈረንስ ሊግን እንግዲህ ከሁለት ሺ ሃያ አንድ ጀምሮ የተረካሄደ ያለውን ውድድር በዋንጫ አንስቷል ማለት ነው። ኢንዞ ፈርናንዴዝ ነበረ አቻ የምታደርገውን ግብ ያስቆጠረው። ከዛ መቀጠል ኒኮላስ ጃክሰን ግቧን አስቆጥሯል። ተቀይሮ የገባው ጄደን ሳንቾ በሰማንያኛው ደቂቃ፣ ዘጠና አንደኛው ደቂቃ ላይ ኢኳዶሪያዊ ኮከብ ሞሰስ ካይሴዶ እንግዲህ በግሩም ሁኔታ ከአስራ ስድስት ከሀምሳ ውስጥ በአክሮ በመምታት ያስቆጠራት ግብ ቼልሲን አሸናፊ አድርጓል ማለት ነው። ሞሴስ ካሴዶ የቼልሲ የአመቱ ኮከብ ተጫዋች ተብሎ መመረጡ የሚታወስ ነው። ከሳምንታት በፊት እንግዲህ ከዚህ ጨዋታ በኋላ እንግዲህ ወሳኝ ግብ በማስቆጠር ታሪክ ሰርቷል ማለት ይቻላል። ቼልሲ ውጤቱን ተከትሎ እንግዲህ የኮንፈረንስ ሊግ ለመጀመሪያ ጊዜ አንስቷል። በአውሮፓ የተደረጉ ያሉ በወንዶች የተደረጉ ያሉ ትልቅ ውድድሮችን ሁሉንም ውድድሮች ያሸነፈ የመጀመሪያ ቡድን ሆኗል ማለትም የአውሮፓ ሻምፒዮንስ ሊግ የዩሮፓ ሊግ አሁን ደግሞ ኮንፈረንስ ሊግንም የሱፐር ካፕንም ዋንጫ በማንሳት በአጠቃላይ አምስት ውድድሮች ላይ በአውሮፓ እነዚህን ሁሉንም ውድድሮች ዋንጫ ነሳ ብቸኛው ክለብ ሆኗል የመጀመሪያውም ክለብ በመሆን አትሪክ ሰርቷል ማለት ነው ታሪክ ሰርቷል ማለት ነው እንግዲህ ቼልሲ ይሄ የዩፋ ኮንፈረንስ ሊግ እንደ አውሮፓውያን አቆጣጠር በ ሁለት ሺ አንድ አመተ ምህረት የተጀመረ ውድድር ነው። ከዩሮፓ ሊግ ከሻምፒዮንስ ሊግ በመቀጠል በአውሮፓ እግር ኳስ መድረክ ሶስተኛ የውድድር እርከን ሆኖ የተመዘገበ ነው። በዩኤፋ ወይም ደግሞ በአውሮፓ እግር ኳስ ማህበር ዝቅተኛ የእግር ኳስ ደረጃ ያላቸው የሀገራት ክለቦች እንግዲህ የውድድር አማራጭ እንዲያገኙ የተዘጋጀ ውድድር ነው ማለት ነው። እንግዲህ ይህን ውድድር እንግዲህ የ2025ቱን ውድድር በቼልሲ አሸናፊነት ተጠናቋል። እንግዲህ ነገ እንግዲህ ከሁሉም በአውሮፓ መድረክ በአለም መድረክ ትልቁ ግምት የሚሰጠው ትልቁ አውጋ የሚሰጠው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ከሰባ አምስት ሺህ ተመልካች በላይ በሚያስተናግደው አሊያንዝ አሬና በኢንተር ሚላን እና በፒኤስጂ መካከል የሚከናወን ይሆናል ማለት ነው። እንግዲህ በግማሽ ፍጻሜው ኢንተር ሚላን ባርሴሎናን በአውሮፓ ሻምፒዮንስ ሊግ ታሪክ የምንጊዜውም ምርጥ የግማሽ ፍጻሜ በተባለው ጨዋታ ላይ ሰባት ለስድስት ድምር ውጤት በማሸነፍ ለፍጻሜ ማለፉ ይታወሳል። በተለይ ደግሞ ሳንሴሮ ላይ በተደረገው የመልስ ጨዋታ አራት ለሶስት ያሸነፈበት አጋጣሚ የሚታወስ ነበረ። በጣም ጠንካራ ፈተና ቢገጥመውም ኢንተር ሚላን በባርሴሎና እንግዲህ በድምር ውጤት ማለፉ የሚታወስ ነው። በአንጻሩ ፒኤስጂ አርሰናልን በድምር ውጤት ሶስት ለአንድ በማሸነፍ ለፍጻሜ ማለፉ የሚታወስ ነው ማለት ነው። እንግዲህ እነዚህ ክለቦች በአውሮፓ መድረክ ሲገናኙ እንግዲህ የአሁኑ ለመጀመሪያ ጊዜ ነው ማለት ነው። ከዚህ በፊት የእንግሊዝና የፈረንሳይና የጣሊያን ክለቦች እርስ በርስ በአውሮፓ ሻምፒዮንስ ሊግ ፍጻሜ ተገናኝተው ያውቁ ነበረ። እንደ አውሮፓያን አቆጣጠር በ1992 ዓ ም ማርሴና የሲሚላን ተገናኝተው ማርሴ ብቸኛ የአውሮፓ ሻምፒዮንስ ሊግ ባነሳበት ውድድር ሲሚላንን በማሸነፍ ዋንጫ ማንሳቱ ይታወሳል። ከዚ ውጭ የፈረንሳይና የጣሊያን ቡድን እንግዲህ በፍጻሜ ተገናኝተው አያውቁም። ሁለቱ ፒኤስጂም ኢንተር ሚላንም በአውሮፓ ሻምፒዮንስ ሊግ ከዚህ በፊት ተገናኝቶ አቅም የመጀመሪያ የእርስ በርስ ግንኙነታቸው ነው ማለት እንችላለን። እንግዲህ ፒኤስጂ ለሻምፒዮንስ ሊግ ፍጻሜ ሲያልፍ የአሁኑ ለሁለተኛ ጊዜ ነው። በአንጻሩ ኢንተር ሚላን ለሰባተኛ ጊዜ ነው ለፍጻሜ ያለፈው ማለት ነው። የፈረንሳይ ቡድን እንደ አውሮፓውያን አቆጣጠር በሀያ ሀያ ለፍጻሜ ደርሶ በባየር ሙኒክ አንድ ለዜሮ ተሸንፎ ዋንጫ መጣቱ የሚታወስ ነው። ይሄ በሊዝበን የተደረገ ጨዋታ ነው ማለት ነው የፈረንሳይ ቡድን ከፈረንሳይ ሊግ ና ከኩፐ ደ ፍራንስ በኋላ እንግዲህ ሶስተኛ ዋንጫውን ለማንሳት ነው የሚጫወተው ባሳለፍ ነው ሳምንት እንግዲህ በኮፓ ደ ፍራንስ ወይም በፈረንሳይ ጥሎ ማለፍ ዋንጫ ስታድ ሬሚስን ሶስት ለዜሮ በማሸነፍ እንግዲህ ለአስራ ስድስተኛ ጊዜ የፈረንሳይ ጥሎ ማለፍ ዋንጫን ማንሳቱ የሚታወስ ነው ማለት ነው። እንግዲህ የአውሮፓ ሻምፒዮንስ ሊግን እነ ካልደናል ሙባረክ የኳታር ባለሀብቶች የሚፈልጉትን ዋንጫ እንግዲህ የአውሮፓ ክብር ለማንሳት ጫፍ ደርሷል ፒኤስጂ የአውሮፓ እግር ኳስ ማህበር ዘንድሮ የምድብ ጨዋታ ፎርማትን በተካበት የውድድር ዓመት ፎርማት ላይ ወደ ጥሎ ማለፉ በፈታኝ ሁኔታ ነበረ የገባው በሊግ ፌዝ በሚባለው ውድድር አስራ አምስተኛ ደረጃን ይዞ እንግዲህ በቅድመ ማጣሪያ ነው ወደ አስራ ስድስት ውስጥ መግባት የቻሉ ለዚህም ከሌላኛው የፈረንሳይ ቡድን ብረስት ጋር ነበረ ጨዋታውን አድርጎ የነበረው በዚህም በድምር ውጤት አስር ለዜሮ በማሸነፍ ወደ ጥሎ ማለፉ ገባ አስራ ስድስት ውስጥ እንግዲህ ሊቨርፑልን በደርሶ መልስ ውጤት ፍጹም ቅጣትን በማሸነፍ ለሩብ ፍጻሜ ያለፈ። በሩብ ፍጻሜ እንግዲህ አስቶን ቪላን እንደዚሁ በድምር ውጤት ጥሎ ወደ ግማሽ ፍጻሜ ያለፈ። ግማሽ ፍጻሜው ደግሞ አርሰናልን በደርሶ መስጤ ሶስት ለአንድ ቅድም እንዳነሳውት በማሸነፍ ለፍጻሜ ደርሷል ማለት ነው። በጥሎ ማለፉ እንዳለ ያሸነፋቸው ቡድኖች እንግዲህ የእንግሊዝ ክለቦች ናቸው። ማንቸስተር ሲቲንም እንግዲህ በኖካውት ፌዙ ሳይደርሱ እንግዲህ ማሸነፉ የሚታወስ ነው። አራት የእንግሊዝ ክለቦችን ማሸነፍ ሹሏል ፒኤስጂ ማለት ነው። እንግዲህ በፍጻሜው ጨዋታ ከኢንተር ጋር የሚያደርገው ጨዋታ ይጠበቃል። ኢንተር ሚላን ስንመለከት ለሰባተኛ ጊዜ ወደ አውሮፓ ሻምፒዮንስ ሊግ ፍጻሜ ማለፉ ይታወቃል። እንደ አውሮፓውያን አቋጠር በ1964፣ በ1965ና በ2010 ዋንጫውን ማንሳቱ የሚታወስ ነው። ከሁለት ዓመት በፊት ለፍጻሜ ደርሶ በማንችስተር ሲቲ አንድ ለዜሮ መሸነፉ የሚታወስ ነው። እንግዲህ በዘንድሮ ውድድር ዓመት በአስራ ስድስት ውስጥ እንግዲህ ፌይኖርድ ሮተርዳምን በማሸነፍ ነበረ ለሩብ ፍጻሜ ያለፈው። በሩብ ፍጻሜ ባየር ሙኒክን በማሸነፍ በጣም ጠንካራ ፉክክር አድርጎ እንግዲህ ባየር ሙኒክን አሸንፎ ነው ወደ ግማሽ ፍጻሜ ያለፈው። ግማሽ ፍጻሜ ላይ ደግሞ ባርሴሎናን በጠንካራ ፉክክር ሰባ ለስድስት በአጠቃላይ ውጤት በማሸነፍ ለፍጻሜ ደርሷል ማለት ነው። እነዚህ ሁለቱ ኖች እንግዲህ የአውሮፓውን ትልቁን ክብር ለማንሳት ይፋለማሉ። በዚህ ጨዋታ ላይ የተለያዩ ተንታኞች ጨዋታውን ይቀይራሉ ተብሎ የተጠበቁ ተጫዋቾችን መረጃ ይዘው ወጥቷል። በተለያዩ አማራጮቻቸው በፒኤስጂ በኩል የሃያ ስምንት ዓመቱ ፈረንሳይ ኦስማን ዴምቤሌ በጣም ተጽዕኖ ይፈጥራል ተብሎ የሚጠበቅ ነው። በዚህ ጨዋታ እስካሁን በሻምፒዮንስ ሊጉ ባደረጋቸው አስራ አራት ጨዋታዎች ላይ ስምንት ግቦችን አስቆጥሯል። ሌላኛው በማጥቃቱም በመከላከሉም ድንቅ ብቃት እያሳየ የሚገኘው ሞሮኳዊ የቀኝ መስመር ተጫዋች አሽራፍ ሀኪሚ ነው። በመከላከልም ለጎል የሚሆኑ ኳሶችንም በማቀበል ወይም አሲስት በማድረግ ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። እንግዲህ በሁለተኛው የመስ ጨዋታ ሻምፒዮንስ ሊግ ላይ አርሰናል ላይ ግብ ማስቆጠሩ የሚታወሱ ሌላኛው ግብ ጠባቂ ጣሊያን የግብ ጠባቂ ጂያንሉጂ ዶናሩማ ሆኖ ፒኤስጂ ለፍጻሜ እንዲደርስ በተለያየ ጨዋታዎች በጥሎ ማለፍ ጨዋታዎች ላይ እንግዲህ ያዳናቸው ወሳኝ ኳሶች ፒኤስጂ ፍጻሜ እንዲደርስ ትልቅ አስተዋጽኦ ያደረጉ ናቸው ማለት እንችላለን። እንግዲህ በተለይ አርሰናል በመርሱ ጨዋታ ኢምሬ ስለ በግማሽ ፍጻሜ በመጀመሪያዎቹ 15 ደቂቃ ላይ የሞከራቸውን አስደንጋጭ ሙከራዎች በማዳን በጣም በድንቅ ሁኔታ በማዳን ፒኤስጂ በጨዋታው ላይ እንዲቆይ ያደረገው አስተዋጽኦ ወሳኝ የሚባል ነበር። እንግዲህ ከዛም በፊት በሩብ ፍጻሜ ካስቶንቪላ ጋር በነበሩ ጨዋታም ላይ እንደዚሁ በተለያዩ ጨዋታዎች ላይ ድንቅ ብቃቱን አሳይቷል። በዚህም ጨዋታ ላይ እንግዲህ ውጤት ወሳኝ ከሚባሉ ተጫዋቾች መካከል ተቀምጧል። ከኢንተር ሚላን በኩል ስንመለከት የ27 ዓመቱ አርጀንቲና የቡድኑ አምበል ላውታሮ ማርቲኔዝ ይጠቀሳል። ላውታሮ ማርቲኔዝ በዘንድሮ አውሮፓ ሻምፒዮንስ ሊግ በ13 ጨዋታዎች ዘጠኝ ግቦችን አስቆጥሯል ማለት ነው። እንግዲህ በመሀል ጉዳት አጋጥሞት ነበር። አሁን ከጉዳቱ ሙሉ ለሙሉ አገግሞ ለነገ ጨዋታ እንደሚደርስ መረጃዎች በመውጣት ላይ ይገኛሉ። ሌላኛው እንደ አሽራፍ ሀኪሚ የሚሉ ከፒኤስጂ በኩል እንዳነሳ ነው። የኔዘርላንዳዊ የኢንተር ሚላን የቀኝ መስመር ተጫዋች ዴንዚል ዴምፕራይስም በጣም በዘንድሮው ድራመት ለኢንተር ሚላን በጣሊያን ሴሪያም በ አውሮፓ ሻምፒዮንስ ሊግ ላደረገው ጥሩ ግስጋሴ ትልቅ አስተዋጽኦ እያደረገ ይገኛል። በመከላከሉ ቁልፍ ሚና በመጫወትም በማጥቃቱም ረገድ ደግሞ ለጎል የሚሆኑ ኳሶችን አመሻሽቶ በመቀበል ድንቅ ብቃቱን በማሳየት ላይ ይገኛል። ዴንዚል ዴምፍሪስ በግማሽ ፍጻሜ በባርሴሎና ደርሶ መልስ ባደረጋቸው ጨዋታዎች ለድንቅ ብቃቱን አሳይቷል። በተለይ ደግሞ ኑ ካምፕ ላይ በተደረገው ጨዋታ ግብን በማስቆጠር ለግብ የሚሆኑ ኳስ በማመቻቸት ቡድኑ ወሳኝ ድል እንዲቀዳጅ አድርጓል። ሌላኛው የ36 ዓመቱ አንጋፋዊ የስዊዘርላንድ ግብ ጠባቂ ያን ሶመር ነው። ያን ሶመርም እንደ ዶናሩማ ሁሉ በኢንተር ሚላን በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ እንዲደርስ በጣም ወሳኝ ኳሶችን በማዳን ትልቅ አስተዋጽኦ አድርጓል። የመልሱ ጨዋታ ላይ ሳንሲሮ ላይ በነበረው የግማሽ ፍጻሜ ጨዋታ ላይ በርካታ ከአስር በላይ የሚሆኑ የግብ ኳሶች የግብ ሙከራዎችን ማዳኑ የሚታወስ ማለት ነው። እነዚህ ተጫዋቾች እንግዲህ በሁለቱ ቡድኖች የፍጻሜ ወሳኝ ጨዋታ ላይ ልዩነት ይፈጥራሉ ተብሎ ይጠበቃል ማለት ነው። ጨዋታው በጣም በዘንድሮ ውድድር አመት በማጥቃት ብቃቱ እየተወደሰ የሚገኘው ፒኤስጂ እና በመከላከል ጥንካሬው እየተሞካሸ ያለው ኢንተር ሚላን የሚያገናኝ ነው። እንግዲህ ፒኤስጂ እንግዲህ ጠንካራ የሚባል በነክራፋሽ ፔሊያ በና ኡስማን ዴምቤሌ እየተመራ እንግዲህ የፊት መስመሩ ጠንካራ እንቅስቃሴ ያደረገው ይገኛል። ብራድሊ ባርኮላን ጨምሮ ማለት ነው። በአንጻሩ ደግሞ ኢንተር ሚላን በጣም ጠንካራ የሚባል የተከላካይ ክፍል መስመር ያለውን እሱን ሰብሮ እንግዲህ ፒኤስጂ በማሸነፍ የመጀመሪያ ዋንጫውን ያነሳል የሚለው ጉዳይ እንግዲህ የሚጠበቅ ነው የሚሆነው። በአንጻሩ ደግሞ ተከላክሎ በመጣም ፈልሶ ማጥቃት እየተጫወተ የሚገኙ ኢንተር ሚላን በዘንድሮ ውድድር አመት ይሄንኑ ብቃቱን አስጠብቆ በፍጻሜው ጨዋታ እንግዲህ በመከላከል ጫና ከተቋቋመ በኋላ ደግሞ በፈጣን ሽግግር በመልሶ ማጥቃት የሚያደርገው እንቅስቃሴ በዘንድሮ ጣሊያን ሴራም የአውሮፓ እግር ኳስ ላይ እንግዲህ በጣም አስፈሪ ቡድን እንዲሆን አድርጎታል ማለት ነው። ይህንን የአጫዋት ስልት በነገው የፍጻሜ ጨዋታ ይከተላል ተብሎ ነው እንግዲህ የሚጠበቀው ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ተጠባቂ ነው። ሁለቱ ቡድኖች ቢያሸንፉ የሚያገኙትን የሽልማት መጠን የአውሮፓ እግር ኳስ ማህበር ዩኤፋ ይፋ አድርጓል። አሸናፊ ቡድን ከዋንጫው ባሻገር የ25 ሚሊዮን ዩሮ ሽልማት ይበረከትለታል። ሁለተኛ የሚወጣው ቡድን ደግሞ 18.5 ሚሊዮን ዩሮ ሽልማት ይሸለማል ማለት ነው። ግማሽ ፍጻሜ የደረሱ ቡድኖች እያንዳንዳቸው የ15 ሚሊዮን ዩሮ ሽልማት እንደሚያገኙ ዩኤፋ አስተዋውቋል ማለት ነው። የአውሮፓ እግር ኳስ ማህበር ለዘንድሮ ተሳታፊ 36 ቡድኖች በአጠቃላይ 3.3 ቢሊዮን ዩሮ ሽልማት ማዘጋጀቱን እንግዲህ ይፋ አድርጓል ማለት ነው። የአርባ አመቱ ሮማንያዊ ስቴቫን ኮቫች ተጠባቂውን ጨዋታ በዋና ዳኝነት ይመሩታል። እኚህ ዳኛ ሮማንያ ዳኛ በተለያዩ የአውሮፓ መድረክ ላይ ታላቅ ጨዋታዎችን እንዲመሩ ዌፋ የመረጣቸው ይገኛል ማለት ነው። ከሀገር ውስጥም ከውጭም ያነሳ ናቸውን ስፖርት የመረጃዎች እንግዲህ ሰኞ ሰኞ በምናቀርብላችሁ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት የምንመለስበት ይሆናል። ተመልካቾቻችን፣ የዛሬው የኢዜአ ስፖርት ፕሮግራምን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት